አሁን ግን አድርጌ ያለው ትምህርት መማር ግን አልቻልኩም። እናቴ ከአቁሟ በላይ ሆነ። እኔ በጣም ያምኛል፣ ቶን ስሌ ትርፍ ነው። ሁሌም ነው የሚያምኝ። ሁሉም ትቶ ገርጋ አድርሱልኝ፣ እባካችሁ። ከእናንተ ምላሽ እጠብቃለሁ። እንግዲህ ቤቢን አይታችሁታል፣ ሰምታችሁታል፣ ያለውን ነገር እኛ ደግሞ እንደ ኢሊት የአንገት በላይ ቀዶ ሕክምና ማዕከል። የቤቢን የሚያመውን የሚያስጨንቀውን የቱን ሲል ህመም ሕክምና ለመስጠት ቃል ገብቻለሁ። በኮመንት ላይ ምናልባት ካላየችው ማለት ነው። አዲስ አበባ ከሆነች እና መምጣት የምትችል ከሆነ ወደ ኢሊት ያንገት በላይ ቀዶ ሕክምና ማዕከል በማዕከላችን ልናክምላት ቃል እገባለው። አብይም ደግሞ እንደ እግዚአብሔር ፈቃድ ድነህ ወደ ትምህርት ትመለሳለህ ብዬ አስባለሁ። አመሰግናል። ቱንሲሊን እያመመኝ ትምህርት ቤት መሄድ አልቻልኩም፣ መማር አልቻልኩም ብለህ ነበር አይደለ? ሰውነ ነኝ ምንድን ነው የማደርገው? አርከማለው፣ መረምራለው። የሚያስፈልግን ነገር በሙሉ ደግሞ ምን ነፃ ነው የምናደርግልህ። እሺ፣ እንግዲህ ጋር ነው ፋይ። በሳም በሳም በሳም፣ እንዴት ሻም? አምበሳዬ ደህና፣ ማነው ስም? አክረም አክረም ያፈነዛ የሚገርም እንትን ነው። ያለ ደግሞ ትልቅ ልጅ ነው ደግሞ እዛዝ ጋር ሲታይ ትንሽ ነበር ቢመስል። አዎ ትንሽ አይደለ? አይ ደስ ይላል በጣም። እስኪ እንኳን ደህና መጣ። ከየት ነበር የመጣው? ከዱካ። እውነትህን ነው? ታዲያ ባጃጅ ላይ ነው የምኖረው ያልከው። እስኪ እግዚአብሔር እርግጠኛ ነህ? እንደዛ ነው። እየሰራሽ ባጃጅ ላይ ነው ሁልጊዜ፣ በፊት ማለት ነው። ከዘጠኝ ወሩ ጀምሮ ከባጃጁ ጀርባ ላይ ከእንትኗ ጀርባ ላይ የሚገርም ነው እግዚአብሔር እና አንቺ ራሱ ጎበዝ ነሽ፣ በእውነት በጣም ጎበዝ ነሽ። ማለት ባጃጅ እየነዳሽ እንደዚህ ራስን ችለሽ ማሳደግሽ ደግሞ በጣም ደስ የሚል ደቦጭ ነገር። እሺ፣ ከምንም እኮ እዛ ጋር ስትታይቁ። እንኳን ደህና መጣሽ። እሺ፣ እኔን ታቀኛለህ? ማን ነው ስሜ? እኔ ዶክተር አብይ፣ ዶክተር አብይ። ሰው ምንድነው የምናደርገው? አረጋው፣ ኮንሲሊን እያመመኝ ትምህርት ቤት መሄድ አልቻልኩም መማር አልቻልኩም ብለህ ነበር አይደለ? ሰውን ነው ምንድን ነው የማደርገው? እርክምሃለሁ፣ መረምርሃለሁ። የሚያስፈልግን ነገር በሙሉ ደግሞ ምኑን ነፃ ነው የምናደርግልህ። እሺ፣ ስለዚህ ምንም እንዳታስብ፣ ማንንም እንዳታስብ። እሺ፣ በጣም ስለወደድኩህ ነው። እሺ እዛ ላይ ሳይ በቃ እኔ በጣም ነው የወደድኩህ። ነይ ሲስተር፣ የምታፍጠው በእውነት አሁን ምን እናደርጋለን? ይሄ ያው አይተህ አልቅድም አይደል አብረን ሌሎች ልጆች ሲታከሙ ይታል አይደል? ሰው አሁን ምንድን ነው የምናደርገው መፍራት የለም መፍራት የለም እሺ ሰው አሁን ምንድን ነው የምናደርገው ይሄን መሳሪያ ነው አፍንጫህን የምናክመዋልን ጉሮሮህን የምናየዋልን አለቀ አለን በቃ እሺ እሺ እንዳትፈራ ሰው አሁን አንዴ ጉሮሮህን ልይልህ

ማፈን ማንኮራፋት ምናምን የለውም አይደለ? አንባፈን ማንኮራፋት እንደዚህ ማንኮራፋት የለውም ዝም ብሎ ይሄ ያፈኑላ እንደኔ አ ትንሽ ታስለቅሳለች ምን ይላል አፍንጫ ሲነካ እ ጨርሰው አፍንጫ ሲነካ ለዛ ነእያትችኘት ብቻዋን ነው ያለቀሰችው። አረ ይኸኛዋ አላለቀሰችም። ይኸኛዋ አፍንጫች ስለታየ ነው። ቶንሲሉ በምን ያክል ጊዜ ነው የሚደጋገመው? በአመት ስንት ጊዜል? በአመት አመት አይቆይም ኦር በየው ትኩሳት አለው። ሲነሳበት ከፍተኛ ትኩሳት፣ ነጭ ነጭ ነገር አንዳንዴ ይዛል። በቃ ስለዚህ እስኪ ምን አደርጋለሁ አሁን? ኦልሬዲ ተደጋጋሚነቱ በጣም ከፍተኛ ነው። በወር ማለት በአመት እስከ አስር አስራ አምስት ጊዜ እንደማለት ነው። ስለዚህ ምንድን ነው የማደርገው? ኦልሬዲ ምርመራውን ተደርጎለት ሰርጀሪ የሚሰራለት ማለት ነው። ስለዚህ

አመሰግናለሁ። ምንም ችግር የለም። ስለዚህ አንበሳችን አሉ። አይዞህ፣ ጓደኞች ብዙ ልጆች አለው የሚሰሩ። ማነው ስም? አክረማ ነቢል፣ እድሜ ሰባት ነው እንዴ? አስር መስሎኝ ነበር። እውነት ዛሬ ቀን 19 18 አራ አልደነገጠም። ጎበዝ ልጅ ነው፣ ደስ የሚል ነቃ ያለ ልጅ ነው። በቃ ምንም አሁን እኮ ማከም ነው። በቃ ልክ እንደ ሌሎቹ ልጆች ዳራ ዳራ ወጣ አደረጋትና አለቀው። ወደ ቤቱ ነገ ከነገ ወዲያ ምናምን ወደ ቤት ያ እንግዲህ ሁሉንም ምርመራ ነፃ ነው የምናደርግላችሁ። ሰርጀሪው ነፃ ነው የምናደርግላችሁ። እንደው ይሄን የሚያደርግበት በጣም አንጀቴ ስለበላኝ ጭምር ነው። ሸባቲ ያ መታመምህን እንዳለ አውቃለሁ። ግን ደግሞ አፍሽ ደግሞ ይጣፍጣል እንጂ አባ ጫፍ ነው ያለሽ። ኧረ ችግር የለም እንዴ። አባት ሶ ቀሪ ምንድነው? የልብ ምርመራ እናደርግለታለን። እዚህ እኛ ጋር አለ እሱ ኖርማል ከሆነልን አስገባዋለሁ በቃ። በሚቀጥለው ቀን እሺ። የማችሽ ልትታከሚ ነው፣ በቃ አለቀ። ሸበት በቃ ቀፊኝና በኋላ እንገናኛለን፣ ደግሞ ትጨርስና። እሺ፣ ቻው፣ የእኔ ቆንጆ ልጅ ቻው። አንተማ ቀርቡ። ምስጋና ሌላ ነው። ይ ኦፕሬሽን ክፍላችን ምን እንደሚመስላየው ያምራል አይደል ቆንጆ ነው አይደል አዎ እንግዲህ ይሄ የምታየው ይሄ አልጋችን ነው ምንም ህመም ነገር የለውም እሺ ምንም አይነት ህመም የለውም ይሄ የምታየው ደግሞ መብራት ነው እነዛ ካሜራዎች አሉ ይሄ ደግሞ በቃ ምንም አይነት ነገር ችግር እንዳይኖር የሚቆጣጠርልን አለ። ያ ደግሞ ቆንጆ ሁሉ መተንፈሻ አለ። ምንም ሁሉም ነገር የተሟላ ነው። በቃ ደስ የሚል ኦፕሬሽን ክፍል ነው አይደለ? ያምራል ወደዋል። አሁን ከፍ አድርጌ እዚህ ጋር ላስቀምጥሽ። ከዚህ በኋላ ማለት ነው እንደ እግዚአብሔር ፈቃድ፣ አንተ ሙስሊም ነህ እንግዲህ፣ እንዳላህ ፈቃድ ኢቱን ሲል በሽታ የሚባል ነገር አምም ትምህርትህንም አታቋርጥም። ትምህርትህንም በደምብ ትማራል። ጎበዝ ልጅ ተሆናል አይደለ? ቃል ትገባለህ? እስኪ እሺ። ብዙ እዚህ በፊት ያዩ ሰዎች አሉና አክረም እየታከመ አልታከመ ብለው ብዙ የተጨነቁ አሉ። ለነሱስ ምን ተላለ? ለነሱ ለማ መሰከራው ሰራዳች አዎ እያገዙ ነው አይደል? አትፍራሽ ምንም ያስፈራ ነገር የለም ዘና ማለት አለብህ። ያስጨንቅ ነገር የለም። ሕክምናህን ደግሞ ቆንጆ ላድርገን እንጨርሳለን። ከዛ ነገ ጠዋት ወደ ቤት ሰዳለሁ። እሺ ከዛ ወደ ትምህርት ማለት ነው በሳምንቱ። ተስማምተናል። አደ ቆንጆ። እንግዲህ አክረምን ዛሬ ኦፕሬሽን ልሰራለት ነው። ኦፕሬሽኑ ከተሰራ በኋላ ነገ ወደ ቤቱ ተመልሶ ይሄዳል። ማድረግ ያለብን ነገር በሙሉ እኛ አሁን ደግሞ ተዘጋጅተን እናደርግለታለን። ምንም የምነሳሳው ነገር አይኖርም። ሙሉ ህክምናው ነው ማደርግለት አክረም ይሄ እንደምታዩት፣ አልፈራም። ጎበዝ ነው ጠንካራ ልጅ ነው አለ አለ ባቴ። ስለዚህ ህክምናውን እንደጨረሰ ነገ የምንሰደው ይሆናል። ስለዚህ አክረም መጨናነቅ ላይ እያየው ብህ አደለም አለ ቀደስብም ብለዋል። ስለዚህ ወደ ሰርጀሪያችን እንሄዳለን ማለት ነው አደለ። ስለዚህ ጫማ አንበሳ አንበሳ፣ ከዛ ትንሽ ቀደም ምን የምትለው ማለት ነው? እሺ አንበሳ፣ ፈራን ደብከኝ፣ እውነቱን ነገር አልፈራሽም አይደለ? ቸክና አክረም አለቀ አይደለ? በቃ ጎበዝ፣ ሲስተር ጎበዝ፣ ጎበዝ። አክረሚ አለቀ እኮ አይገርምም? በቃ ደስ አለህ? በጣም አሪፍ። አሁን ወደ ማሚሎ ስድ ነው። እሺ በቃ መውረድ ትችላለህ አይደለ? ና አይኔ አባት፣ ና አይኔ ጀግና። ይሄው ጎበዝ፣ ጎበዝ፣ ጎበዝ፣ ጎበዝ። ቆይ እንደዚህ አምባሳ ደምብ በይ እስኪ። አቤት ነቃሽ እኮ በደምብ። በቃ ጀግናዬ፣ ጀግናዬ፣ አሁን ወደ ማሚ እንሄዳለን። እሺ፣ ጎበዝ፣ ጎበዝ። አሁን ለማሚዬ ይኸው አክራም በቃ ተገላገለው ብዬ ያው አክረማችን፣ ሊፍቱን ያዙት። ሊፍቱን ጥሩልን፣ አንዴ ሊፍቱን ጥሩልን። አረ፣ ምንም ችግር የለም፣ ምንም ችግር የለም። በቃ ሊፍቱ ሲደርስ ይዛችሁ ትወጣላችሁ። እሺ፣ መልካም ጊዜ። እሽነት አራ እስከ ስንት ትቆጥራለ? እስከ ሀያት? ቁጥር እርግጠኛ ነህ? እሺ እንጀምር። ቀስ ብለህ እሺ፣ እሺ። ትንሽ ፈጠን፣ ጎበዝ፣ ፈጠን። ስድስት ሰባት፣ ጎበዝ፣ ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት አስራ አራት አስራ አራት፣ በቃ አስራ አራት ተኛችን ማለት ነው። አክበር በቃ ህክምናችንን ጀምረናል ማለት ነው። ወደ ስርጀሪያችን እንሄዳለን። ኦኬ ቴንክ ዩ ሶ ማች